ለምን ትያው ነው። በቀጣይ ደግሞ እዚህ አጠገብ ደግሞ ምን ይኖራሉ መሰላችሁ፣ ለጊዜው ጨለማ ስለሆነ ለቀረጻ ብዙም ስለማይመች ያው በሩቅ ዩት እዚህ ጋ ምን አለ መሰላችሁ፣ ይኸኛውን ከፈለጋችሁ ለሚል ይስሩ፣ ካልሆነ ደግሞ ለስቶር ማድረግ የምትችሉት ይሄን የምትሰርግ ይፈላል ማለት ነው። ከዛ ደግሞ ይህችኛዋ በነገራችን ላይ ለጊዜው ዝግ ናት። ደግሞ ባለሁለት መኝታ ነው ምትረከቡበትም ሁኔታ አሁን ባለበት ደረጃ የሚሸጠው ኮንፌሽን ስለሆነ እንደዚህ ከነ ከነክሮቴቱ ኢቨን ኤጀንሱ ኦቨን አሁን ፕሮቫይደር የሚደረግለት አሁን ሰከር ራስ ከዛ ጋር

አራት ኪሎ ላይ በ130 ኪሎ በካሬ ማለት ነው። ለሽያጭ ማለት ነው። የካሪ አማራጭ ሁለት ካሪ አማራጭ አለ። የሚጀምረው 163 ካሬ ሲሆን ሆነ አማራጭ አለን ማለት ነው። ሰው ማግኘት ሰዎች ስልካችንን ከታችን እናደርግላቸኋለን። ከእናንተ የሚጠበቀው መደወል ብቻ ማለት ነው። ሳይቱን ለመቀብ የስፈልጉ ከታቻቸው በመጠቀም ልታገኙ